ሰላም ጤና ይስጥልኝ። ውድ ቻናል የቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ። በዳባትና በወገራ ወረዳ ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው የፋኖ አባላት የመንግስትን የሰላም ጥሪ ተቀብለው ገብተዋል። እንዲሁም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ግብጽ መግባታቸው ተሰምቷል። እነዚህን መረጃዎች ይዤላችሁ መጥቻለሁ ማለት ነው። ወደ ዝርዝር መረጃው የምናልፍ ነው የሚሆነው አብራችሁኝ እንድትቆዩ በድጋሚ ጋበዝኳችሁ። ወደ ዝርዝር መረጃው ስናልፍ በዳባት ወረዳ የሚንቀሳቀስ የፈኛው ፋኖ ቡድን ታጣቂ በዛሬው ዕለት የመንግስትን የሰላም ጥሪ በመቀበል እጅ ሰጥጧን። ሰላምን መምረጥ ትልቅነት ነው። ለሰላም መሸነፍ ሀገርና ህዝብን ማዳን ነውና እነኚህ ታጣቂዎች ክብር ይገባቸዋል። ታጣቂዎቹ እንደተናገሩት ፋኖ አላማው የህወሓትንና የሻዕቢያን አላማ ማስፈጸም ነው። በማለተኛ ግን በውሸት ፕሮፓጋንዳቸው ተሸውደን ነገር ነበር። አሁን ግን እውነታውን ስለገባን የአማራን ህዝብ ለመካስ እንፈልጋለን ብለዋል። የበደለውን ህዝብ ለመካስ ዝግጁነንም ያሉ ሲሆን የጽንፈኛው ፋኖ ሚስጥራዊ ሴራን ያሳወቁ ጫካ ለገቡ ወንድሞቻቸውም ጥሪ አቅርበዋል። በሰሜን ጎንደር ዞን ዳባ ዙሪያ ወረዳ በግዳጅ ላይ የተሰማራው ኮር ከአካባቢው ነዋሪዎች ጋር በመቀናጀት ብሎም ተጽዕኖ በመፍጠር በየጫካው ያለውን የጽንፈኛው ቡድን በሰላማዊ መንገድ እጅ እንዲሰጥ በማድረግ ውጤታማ ተግባር መከናወኑ የኮሩ አዛዥ ብርጋዴር ጄኔራል አዘው መኮንን ተናግረዋል። አዛዡ የሰላምን አስፈላጊነትና የጦርነትን አስከፊነት በመገንዘብ የሰላም ጥሪ ተቀብለው ለሰራዊቱ እጃቸውን የሰጡ ጽንፈኞች ሌሎች በየጫካው የሚገኙትንም የእነሱን አካሄድ ተከትለው እጅ እንዲሰጡ ጥረት ማድረግ እንደሚገባቸውም አስገንዝበዋል። የሀሳብ ልዩነት ቢኖር እንኳን በመነጋገር ከመፍታት ይልቅ በውክልና ጦርነት አራማጆች ሀሰተኛ ወሬ በመደናገር ወደ አላስፈላጊ እንቅስቃሴ መግባት ተገቢ አለመሆኑንም አስገንዝበዋል። በአካባቢ የሚገኙ ሀገር ሽማግሌዎችና የሰራዊቱ ከፍተኛ መራር በመቀናጀት ባደረጉት ጥረት ከመቶ ሀያ በላይ ጽንፈኞች በትጥቅና ያለ ትጥቅ እጃቸው መስጠታቸውን የተናገሩት የክፍለ ጦሩ አዛዥ የሆኑት ሌትናል ኮኔሌል እንግዳ ወርቅ ብርሃኑ ናቸው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በግብጽ ፕሬዚዳንት አብዲል ፈታህ አልሲሲ በተደረገላቸው ይፋዊ ግብዣ መሰረት ለይፋዊ የስራ ጉብኝት ግብጽ መድረሳቸው ተሰምቷል። አምስት ቀናት በሚቆየው በዚህ ጉብኝት ሁለቱ መሪዎች በሁለትዮሽ ግንኙነታቸው፣ በቀጠናው አንገብጋቢ ጉዳዮች ላይ ይመክራሉ ተብሏል። የኤርትራው ፕሬዚዳንት ጽህፈት ቤት ኃላፊ አቶ የማነ ገብረ መስቀል እንዳስታወቁት የልኡካን ቡድኑ የውጭ ጉዳይ ሚኒስትሩን አቶ ኡስማን ሳለን ያካተተ ሲሆን ጉብኝቱ የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር ያለመ ነው። ከዲፕሎማሲያዊ ውይይቶች በተጨማሪ ፕሬዚዳንት ኢሳያስና ልኡካቸው በመጪው ቅዳሜ ኖቬምበር አንድ በሚካሄደውና በአለም ላይ ግዙፍ ተብሎ የተነገረለት የታላቁ የግብጽ ሙዚየም የምረቃ ስነ ስርዓት ላይ ይሳተፋሉ። የግብጽ መንግስት ለዚህ ታሪካዊና ትልቅ ክብር ለሚሰጠው ዝግጅት ፕሬዚዳንት ኢሳያስን በመጋበዝ በሁለቱ ሀገራት መካከል ያለውን የጠበቀ ግንኙነት ማሳያ ተደርጎም ይወሰዳል ተብሏል። የፕሬዚዳንቱ ኢሳያስ የካይሮ ጉብኝት በቀጠናው ወሳኝ የሆኑ የፖለቲካና የደህንነት እንቅስቃሴዎች በሚታዩበት ወቅት እየተደረገ በመሆኑ ከፍተኛ ትኩረትን ስቧል። የሁለትዮሽና የቀጠናዊ ጉዳዮች ላይ ያተኩራልም ተብሏል። ዲፕሎማሲያዊን ምንጮችና የፖለቲካ ተንታኞች ውይይቱ በሚከተሉት ቁልፍ ጉዳዮች ላይ እንደሚያተኩርም ይገምታሉ። አንደኛ የአባይ ወንዝ ውዝግብ የታላቁ ኢትዮጵያ ህዳሴ ግድብን የተመለከተ የአባይ ወንዝ ጉዳይ የግብፅ የውጭ ፖሊሲ ቀዳሚ አጀንዳ እንደመሆኑ መጠን በሁለቱ መሪዎች ውይይትና ውይይት ላይ እንደሚገኝ ይጠበቃል ግብፅ በግድቡ ጉዳይ ላይ የኤርትራን ድጋፍ ለማግኘት የምትጥር ቢሆንም በተለይም ከኢትዮጵያ ጋር ባላቸው ግንኙነት አንጻር የሁለቱ ሀገራት አቋም በተደጋጋሚ ሲመሳሰልም ይስተዋላል ሁለተኛ የቀይ ባህር ደህንነት ሁለቱም ሀገራት በቀይ ባህር ዳርቻ ላይ የሚገኙ እንደመሆናቸው የቀጠናው የባህር በር ደህንነትና የንግድ እንቅስቃሴዎች ጉዳይ ላይ ያሳስባቸዋል። በየመን ባለው አለመረጋጋትና በአለም አቀፍ ኃይሎች በቀይ ባህር ላይ በሚደረገው ፉክክር ዙሪያም መሪዎች የጋራ አቋም ለመያዝ እንደሚወያዩ ይገመታል። ሶስተኛ የሱዳን ቀውስ፣ ከሁለቱም ሀገራት ጋር የምትዋሰነው ሱዳን ውስጥ የቀጠለው እርስ በርስ ጦርነትና የሚያስከትለው የጸጥታ ስጋት የውይይቱ ሌላኛው ዋነኛ አካል ይሆናል ተብሎም ይታመናል። የሱዳን መረጋጋት ለግብፅም ሆነ ለኤርትራ ወሳኝ መሆኑ መሪዎቹ በቀውስ አፈታት ዙሪያ ሊመክሩ ይችላሉ። የፕሬዝዳንት ኢሳያስ ጉብኝት ኤርትራና ግብጽ በአፍሪካ ቀንድና በቀይ ባህር አካባቢ ያላቸውን ስትራቴጂያዊ አጋርነት ይበልጥ የሚያጠናክርና በቀጠናው የኃይል አሰላለፍ ላይ የራሱን ተጽዕኖ ሊያሳረፍ የሚችል እርምጃ እንደሆነም ተንታኞች ይገልጻሉ። በወገራ ወረዳና አካባቢውን ሲንቀሳቀሱ የነበሩ የታጠቁ ኃይሎችም ወደ ሰላም ተመልሰዋል። በመከላከያ ሰራዊትና በወረዳው አመራር የጋራ ጥረት በደረሱ በዱር ሲንቀሳቀሱ የነበሩ አምስት ጽንፈኛ ኃይሎች በመንግስት የተደረገውን የሰላም ጥሪ በመቀበል እጃቸውን ለመንግስት ሰጥተዋል። ጽንፈኞቹ በወገራ ወረዳ ጉተር ቀበሌ ዙሪያ የሚገኙ አካባቢዎች ላይ ሲንቀሳቀሱ የነበሩ ሲሆን ሰላምን ምርጫቸው በማድረግ ትጥቃቸውን በማስረከብ ወደ ሰላም መምጣታቸው ሌላኛው የአርያ የሚሆን ነውም ተብሏል። ውድ የቻናል ቤተሰቦች፣ የእለቱ አዳዲስ መረጃ ይህን ይመስላል። በሌላ መረጃ እስከመመለስ ላይክና ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ